አንተ አትደግፈም የፋኖን ትግል ልደቱ? አደለም፣ የትጥቅ ትግልን አደለም የምደግፈው ኔ እንዴት፣ ሲገሏቸው ሲገሏቸው ቤታቸው ሲሄዱ እንዴት ወጣኝም። እሱን ቅድም ክሊር አድርጌልሃለሁ እኮ መደገፍ ነው፣ ይሄ የሰብአዊ መብት ትግል ስለሆነ በጠመንጃ ትግልን መደገፍ አደለም ልደቱ። እኔ አሁን የፋኖ ትግልን አባል ሆኜ ወይም ገንዘብ አዋጥቼ ወይም ሀሳብ እያዋጣሁ ልደግፍ አልችልም።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 አሁን ደግሞ ወደፊትለሁ መደገፍ ልደቱ መደገፍ እኔ ማይ ፖይንት መደገፍ የትጥቅ ትግልን መደገፍ አይደለም ነው። እኔ ደግሞ ልጨርስልህ አዳምጠኝ። አልቃወማቸውም ማለት ግን የትጥቅ ትግልን እደግፋለሁ ማለት አይደለም። የፋኖ ትግል የትጥቅ ትግል አይደለም ነው። እሱን ከፋኖች ጋር ተነጋገር እንግዲህ። ጠበኛ ይዘው እየተፋለሙ ነው እያሉ አይ፣ የትጥቅ ትግል አይደለም፣ ሰላማዊ ትግል ነው ካልከኝ እንግዲህ ምንም ማድረግ አይችልም። አንተ ለመነጋገር ያለብ ከፋ ለህልውና የሚተደረግን ትግል ይኸውልህ ልደቱ፣ አንድ ምሳሌ ልንገርህ ልደቱ። እኔ ለህልውና የሚደረግ ትግል መሆኑን አምናለሁ እኮ ያን ነው ያንን መደገፍ ያንን መደገፍ። እኔ እኮ አሁን በጠመንጃ ትግል ስልጣን መያዝም ብቻውን ቢሆን ኖሮ ልደቱ ቢሆን ኖሮን የማልደግፍ እኮ ብዬ በአደባባይ ተናግሬያለሁ። ዛሬ ሳይሆን ከአንተ ጋር ስለተከራከር ከቴዲ ጋር በመጀመሪያ በነበረን እንትን የሌኒንንም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 ልዩነት ስላለው ነው የምከራከርህ። የለውም ልዩነቱ። ለህልውና ብለው ጠበኛ ስንሰው መታገላቸው ስተት ነው አላልኩህም። ባላልኩህበት ሰዓት ለምትከራከራለህ? የለም ልዩነቱ። ልገር ልደቱ እኔን ተረዳኝማ ግድ የለም። አቋምህን ኳ የምነገርም እኮ የለም። የአንተንም አቋም ፐብሊክ ነው የሚታወቅ ነው። የኔም የፋኖ ድጋፍ ፐብሊክ ነው የሚታወቅ ነው። አንተም ደግሞ ዛሬ ለምን ፋኖን አልደገፍክም ተብሎ የተለየ ሁኔታ የሚመጣ ነገር የለም። የምንነጋገረው ኮንሰፕቹዋል ነው። ልደቱ እኔ እናንተም ጓደኛ ማቾች ነን፣ ሌላ ነገር አይደለም። ስለ ሐሳብ ነው የምናወራው ማለት ነው። ይሄ ምንም ኮርነር የሚደራረግም ነገር የለውም። አንተም በግልጽ ተናግራለህ፣ እኔም ተናግሬሃለሁ። የኔ ልዩነቴ እንደው እንድትረዳልኝ ከፈለኩ በጠመንጃ ስልጣን መያዝ ብቻ ቢሆን አምባገነንን ማስወገድ እዛ ውስጥ አልገባም ነበር። አምባገነን ነው ገዳይ ነው አፋይ ነው ብለው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 ይሄ ከአምባገነን መንግስት ጋር ኢንተርኔት የተለያየ ነው። ይሄ ሰልፍ ዲፈንስ እና ይሄን የሚገልህን ሰው ማስወገድ የፖለቲካ ስልጣን ከመፈለግ ጋር አይያያዝም። ይሄንን መደገፍ ሰብአዊነት ነው። ማንም ሰው የፖለቲካ በፖለቲካ ጠመንጃን ነው መደገፍና ያለ መደገፍ ያህል አይደለም። ልክ አንተ ቤት ሽጉጥ ከተገኘው የተለየ አይደለም ነው የምልህ፣ ልደቱ። በቃ የተለየ አይደለም። እሺ ልደቱ፣ ርካሽ የፖለቲካ ባንፈልግ ጥሩ ነው።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 እደግፋለሁ ነው አደለ ያልኩት ነው አይደለም። ቴዲ ስትናገር አዎ ማለት በአሁኑ ወቅት የሚካሄድን ነው የትጥቅ ትግል ለምን ተደረገ የሚባልበት ሁኔታ የለም የሚል ሀሳብ እንደምታራምድ ነው ማቀ ልክ እንደ ተቃወምኩ አድርገህ ለምታቀርባልህ። ታዲያ ይልቃል አንተ እኮ አሁን የምታቀርበው ሰልፍ ዲፌንስ ነው ለህልውናቸው ሲሉ ነው ስትል ማስተላለፍ የምትፈልገው መልዕክት ይሄን ትግል ልደቱ ይቃወማል የሚል ነው እያቀረብክ ያለ። አንተ እኮ አንተ ፋኖን ስለምትደግፍ ነው። በሰላማዊ ትግል የማይጠይቁህ አልከኝ እኮ ልደቱ። እንዴት ነው አንተ የፋኖ ደጋፊ እና የተጥቅ ትግል ደጋፊ ፋኖ ውስጥ ገብተህ እየሰራህ ነው። አሁን አንተ የምታደርገው ነኔማረ ክስተት ነው አላልኩም። ይልቃል ፕሊስ፣ እንደማመጥ እንጂ እንዴ፣ የእኔና ያንተን ልዩነት እነየው እኔ አልቃወምም አልኩ።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 አንተ ለምን አልታሰርክም? ሌላ ጥያቄ ነው። እሱም መልስ። ታስራለህ እኮ አንተ ልደቱ እ አንተም ታስራለህ፣ እኔም ታስራለህ። እሺ፣ እሺ፣ ወደ ሀሳብ። የታሰርኩት እኮ የተከሰስኩበት መንገድ ሌላ ነው። ትጥቅ ትግል ደግፏል ተብዬ አይደለም። አመፅ አነሳስቷል ተብዬ ነው። ወይም ደግሞ ህገወጥ መሳሪያ ታጥቋል ተብዬ ነው። እሺ እሺ፣ ቆይ ቆይ፣ ይሄ ይሄ ግን አሁን ተከታታዮቻችን አይ ቲንክ በየበኩላችሁ ያላችሁን ሐሳብ ግልጽ ያደረጋችሁ ያደረ ጋችሁ ይመስለኛልና እኔ ባክ እኔ ጋር በተፈጠረው የኢንተርኔት መቋረጥ በጣም ይቅርታ ጠይቃለሁኝ። ያልተገመተ ነገር የሆነው ሆኖ ለምን እንደዚህ አይነት ነገር እንዳጋጠመም አላውቅም፣ ግን ይቅርታ ጠይቃለሁኝ። ሶ አይ ቲንክ ወደ መጨረሻው ነጥብ እንውሰደው። ሶ እሺ እሺ እሺ እሺ አንደኛ እንትኑ ላይ ግልጽ መሆን አለበት። ለምሳሌ አሁን ኢትዮጵያ ውስጥ ምሳሌ ማለት ነው የሰላማዊ ትግል በሕግ ቢከለከል የኔን አቋም ድንገርህ ለምሳሌ ሰላማዊ ትግል በሕግ ተሰርዟል በቃ ከዚህ በኋላ አይቻልም ቢባል በትጥቅ ትግል የሚያደርጉ ኃይሎችን አለመቃወም ብቻ ላይሆን ይችላል ሚናዬ፣ ልደግፍ ይችላሉ። መደገፍም ብቻ ላይሆን ይችላል በተግባርም ገብቼ የትግሉ አካል ሊሆን ይችላል። በዛ ደረጃ ተስፋ ቆርጬ ነው የምገባው ማለት ነው ህጉ ትልቅ ጉዳይ መሆኑን ማወቅ አለብን። መንግስት ስለሚጠቅመው ነው፣ ትልቅ መሳሪያ ስለሆነ ነው ህጉ የማይፍቀው። ይሄ መንግስት አሁን ለምን ሰላማዊ ትግል እያሉ ከሚያስቸግሩኝ፣ ስብሰባ እያሉ ሰልፍ እያሉ ከሚያስቸግሩኝ በህግ ብከለክለው እኮ ጸጥ ረጭ አድርጌ እገዛቸዋለሁ ብሎ ሊል ይችል ነበረ። ህጉን የማይሰርዘው ለራሱ ስለሚጠቅመው ነው። ዴሞክራት ነኝ እያለ ዓለምን ማሳሳት ስለሚችል ነው፣ ስለሚፈልግ ነው። ስለዚህ ህጉ መኖሩና አለመኖሩ ትልቅ የፖለቲካ እንደምታ እንዳለው ማወቅ አለብን። የአቋማችንን በመወሰን ነገር ትልቅ ሚና አለው ማለት ነው። ይህን ታሳቢ ብናደርገው ጥሩ ነው። የመተባበር ጉዳይ ያመጣው ነገር አለ። እኔ አንድ ትጥቅ ትግል የሚያደርግ አካል ማለት ነው ሰላማዊ ትግልም የግድ መቃወም የለበትም። ሰላማዊ ትግልም ይሰራል ብሎ ካለ በአደባባይ ሊደግፍ ይችላል። ለምን በመንግስት በኩል የህግ ተጠያቂ ሊሆን አይችልም ጠበንጃ አንስቶ እየተዋጋ ነው። በሰላማዊ ትግል የሚያምኑ ኃይሎች ግን በይፋ በአደባባይ አገር ቤት ሆነው የትጥቅ ትግል መደገፍ አይችሉም። ስለዚህ ምንድነው የትጥቅ ትግልና የሰላማዊ ትግል ፎርማል በሆነ ሁኔታ ትስስር ፈጥረው ተደጋግፈው ትግል ሊያደርጉ አይችሉም። በኢትዮጵያ ተጨባጭ ሁኔታ ይህን ግንዛቤ ውስጥ ማስገባት ያስፈልጋል። ሁልጊዜ የትጥቅ ትግልን በሚመለከት ሀሳብ ስንሰጥ በሰላማዊ ትግል የምናምን ሰዎች ያለብንን የሕግ ተጠያቂነት አድማጭ ግንዛቤ ውስጥ ማስገባት አለበት። እኛ በሕግ ማዕቀፍ መስራት ነው የምንፈልገው። ያን ስናደርግ አገዛዙ እንዲጠልፈን የተመቻቸ ሁኔታ መፍጠር የለብንም። ስለዚህ በአደባባይ ወጥቼ እኔ አሁን በአደባባይ ወጥቼ የትጥቅ ትግልን ከደገፍ ኢትዮጵያ ውስጥ ሰላማዊ ትግል ማድረግ አልችልም። እጠለፋለሁ፣ እታሰራለሁ። ያ ደግሞ በሕጉ ያስኬዳል። ይሄን መገንዘብ ያስፈልጋል። ከሕጉ ከተፋቀ ግን አለመቃወም ብቻ አይደለም፣ አሁን አልቃወምም ነው እያልኩ ያለሁት። ምክንያታቸውን እረዳለሁ። ለዛ ተጠያቂው መንግስት ነው እያልኩ ነው ያለሁት። ከህጉ ከተፋቀ ግን ልደግፍ እችላለሁ። አሁን ይልቃል እንደሚያደርገው በተግባርም ገብቼ ልሳተፍ እችላለሁ። ብቸኛው አማራጭ እሱ ነው የሚሆነው ያኔ ማለት ነው እና ይሄን በደንብ ክሊርሊ ማወቅ ያስፈልጋል። ነገር ግን ምንድነው አጠቃላይ የህዝቡ ትግል ሊተባበርባቸው የሚገባ አጀንዳ አለ ብያምናለሁ። ይሄ ነው ኢቭን ሰላማዊ ትግል ታጋይ ሆኜ በትጥቅ ትግል የሚካሄደውን ትግል መከታተል፣ መተቸት ይችላሉ። መብቴ ለምን ይመለከተኛል? ህልውና ይወስናል ያ ትግል። ስለዚህ ለምሳሌ አሁን በትጥቅ ትግል እንቅስቃሴ እያደረጉ ያሉ ኃይሎች ቢተባበሩ ቢያንስ ሁለት ጥቅም አለው ብያምናለሁ። ቢተባበሩ፣ አንደኛ ድርድር የሚመጣ ከሆነ አገዛዙ በሁኔታዎች አስገዳጅነት ለድርድር ቢንበረከክ፣ አንድ ላይ መቆማቸው የድርድር አቅማቸውን ያሳድገዋል፣ ለሀገሪቱ ፖለቲካም ይጠቅማል የሚል እምነት አለኝ። ሁለተኛ ይሄ መንግስት በራሱ የውስጥ ችግር ሊፈርስ ይችላል፣ በእነዚህ ታጣቂ ኃይሎች ትግልም ሊፈርስ ይችላል ሊወድቅ ይችላል። ሲወድቅ የታጠቁት ኃይሎች ካልተባበሩ ሊስማሙበት የሚገባ ሚኒመም የሆነ ፕሮግራም ከሌላቸው አገሪቱ ወደ ባሰ ቀውስ ሊገባ ትችላለች። መንግስት የለች ሁኔታ ሊፈጠር ይችላል። የእርስ በርስ የበለጠ መተላለቅ ሊመጣ ይችላል። ስለዚህ ራሱ የትጥቅ ትግሉ በትብብር ቢካሄድ ለአገሪቱ ሰላም እና የወደፊት ጣፈንታ ይጠቅማል ብዬ አምናለሁ። ስለዚህ ሚኒመም ፕሮግራም ይዘው ለምሳሌ የሰላም ጉዳይ የተኩስ ማቆም ጉዳይ ለተኩስ ማቆም መንግስትን ማስገደድ የጋራ አጀንዳቸው ሊሆን ይችላል። ከዛ ደግሞ ናሽናል ዲያሎግ ወይም ሀገራዊ መግባባት ውይይት እንዲመጣ መታገድ የጋራ አጀንዳቸው ሊሆን ይችላል። ከዛ ደግሞ አዲስ የሽግግር ሂደት እንዲቋቋም የጋራ አጀንዳ ሊያደርጉ ይችላሉ። በዚህ ረገድ የኢትዮጵያ የፖለቲካ ኃይሎች በሰላም ያሉት ለብቻቸው በትጥቅ ትግልም ያሉት ለብቻቸው ትብብር መፍጠር ይችላሉ የሚል እምነት አለኝ። እምነት አለኝ የህልውና ዋስትና የሆነው ስርዓት ዲሞክራሲያዊን መሆን ካለበት መነሻዬና ዓላማዬ በፖለቲካ ታሪካችን ሂደት ውስጥ በቀጥታም ይሁን በተዘዋዋሪ ከቆያን ገዦች ቡድኖች ጋር እየተገላበጡ የሀገራዊ መከራና ውርደትን እድሜ የሚያራዝሙና በማራዘም ላይ የሚገኙ ግለሰቦችና ቡድኖች ወይንም ወገኖች ከተለመደው የነውር ነው ማሳበብ ያልፈን ግልጽ፣ ቀጥተኛና ገንቢ በሆነ አቀራረብ በቃጩ ማለት የክድ ከሚል ጊዜ ሁኔታ ላይ ነን ከምር በመውሰድ ተገቢውን ሁሉ ለማድረግ ሁልጊዜም የትም ዝግጁዎች ነን የሚል ነው። ሸፍጠኛ፣ ሴራኛ፣ ፈሪና ጨካኝ የጉሳ ደምና ጥንት ስሌት ፖለቲካ ንግድ ቁማር ስርዓት ፈጣሪና ጠርናፊ ገዢ ቡኖች በጋራና በጽናት የመታገሉ ኃላፊነት በመጀመሪያው ረድፍ ላይ መቀመጥ ያለበት ጉዳይ መሆኑ እንደተጠበቀ ሆኖ በቀጥታም ይሁን በተዘዋዋሪ የኩያን ገዢዎች ስርዓት እድሜ የሚያራዝም ወገኖች እጅግ ከባድ ኃላፊነትና ተጠያቂነት አለባቸው። ተምር በቃችሁ ማለት የግድ ነው። ለምን ይባል በዚህ ረገድ የሚደረገው የጋራ ጥረትና የሁሉን ዋስትና የሆነች ጋራ ዲሞክራሲያዊት ሀገሩን ለማድረግ እየተካሄደ ያለውን ግዙፍና ፈታኝ ትግል ውጤታማ ሊያደርግ የሚችል ጠንካራ አቋምና ቁመና ላይ ሆነን ካላስኪን ነው እጅግ ግዙፍና መሪ ዋጋ የተከፈለበትና እየተከፈለበት ያለው ተጋድሎ የመኮላሸት አደጋ ሊያጋጥመው እንደሚችል ለመከመት የሚከብድ አይመስለኝም። አሁን እንኳንስ በእኛ አይነቱ አያሌ ዘመናትን ያስቆጠርና ከሰባት ዓመታት ወዲህ ደግሞ ራሳቸው ብልጽግና የሚል ስያሜ የሰየመው የመከራውና ውርደቱ ስርዓት ይበልጥ ጭራቃይ በሆነ ደረጃ እያስኬዱ ያሉትን ስርዓት ሊያጋጥም የሚችል የፖለቲካና የአስተዳደር ብሉሽነት ስርዓት በወቅቱና በአግባቡ ለማስተካከል ካልተቻለ ያደር የመለመድና የውድቀት አዙሪት ሰለባ የመሆን እድልም ብዙ የሚያጠያይቅ አይመስለኝም። ከላይ እንደገለጽኩት ዋናው የመከራና የውደት ምክንያት ሩት ኮዝ የኩያ ገዥዎች የኩያን ገዥዎችና ካድሬ ሰራዊታቸው ስርዓት እንደ ስርዓት እንደ ተጠበቀ ሆኖ ዘመን ጠግቡና አስቀያሚ ደጋግሞ የመውደቅ ሰለባነታችን ኃላፊነትና ተጠያቂነት ግን ዘርፈ ብዙ ነው። ለማሳየት ያህል የሚከተሉትን ልጥቀስ። የአብዛኛው የሀገር ህዝብ ፈተና ከሆነው አንነትን፣ ምንነትን፣ መብትን፣ ፍላጎትን ጥቅምን የነጋት አፈንታን ወዘተረፈን በአግባቡ የማወቅና የመረዳት እጥረትን ሲሪየስ ላክ ኦፍ ኮንሸስነስ አዌርነስ እንኳንስ ለራሱ ሳይማርና ላስተማረው ህዝብና እያስተማረ ላለው ወጣት ትውልድ ነፃነትና መብትን በግንባር ቀደምነት መሰለፍ የነበረበት የተማሪው የህብረተሰብ ክፍል መሰረታዊ በህይወት የመኖር ዋስትና ምግብ፣ ልብስ፣ መጠለያ እኩያንና ጨካኝ ጊዜ ሲነጠቅ እንኳንስ መማረሩን በሚመጥን ደረጃ እንደ ተራ ዜጋ በቃ ለማለት ወኔ ማጣት ያስቀያሚ ወይንም ያጸያፊ ያደገኛው ያደገኘው የአድርባይነት ልክፍት ልክ ከሌላውና አስቀያሚ የግል የቡድን ፍላጎት ጥቅም አሳዳጅነት በገዛ አገር ፍጹም ባርነት ተቀብሮ የመኖር ክፉ ደዌ ከሰማይ በታች ካለው መከራና ውርደ ጋር የመለማመድ እጅግ የወረደ ሰብአዊ ፍጡርነት ህይወት ካለው ያልፍልኛል የሚል ባዶና እጅግ አስጠቂ ተስፈኝነት ሚሊዮኖች ንጹሃን ወገኖች በኩያን ገዢ ቡድኖች ጨካኝ ሰይፍ እየተቀበሉ እንደ ተራ ነገር እንደ ቆሻሻ ካፈር እንዲቀላቀሉ ሲደረጉ ቆሞ ማየትና ቆሙ እየሞቱ መኖር ደግ፣ መልካም ነው ብሎ የማመን እጅግ አዋራጅ ምንነትና ማንነት አክልትፍ ብለው የተፉትን የህዋት የኢህአዴግ መርዘኛ ቅርሻት ህዋት ከቤተ መንግሥት ለተባረረ ብቻ ለውጥ መጣ በሚል ይበልጥ መርዘኛ የሆነውን የብልጽግና የፖለቲካ ቅርሻትን መልሶ የመላስ የመዋጥና እጅግ የከረፋ የፖለቲካ ስብዕና ነፃነት፣ ፍትህ፣ ሰላም፣ ፍቅር፣ መከባበርና መተባበር ወዘርዘረተ እግዚዮታ ብቻ የሚገኙ ጸጋዎች አድርጎ በዘልማድ የመስበክና የማመን እጅግ ደካማ ምንነትና ማንነት ሃይማኖታዊ እምነት ሲያስፈልግ የመዳን መንገድና፣ ሲያሻ ደግሞ የለየለት ማስፈራሪያ እያደረጉ ልክ የሌለው ዓለማዊ ኑሮ ማበልጸገይ ማድረግ የሃይማኖት መሪነትና ሰባኪነት ቤተ ዘመድን ጓደኛና የጎሳ ባልን እያሰባሰቡና የፓርቲ ስም እየሰውል እየሰየሙ የዓለምንም ትርጉም ያለው የፖለቲካ እንቅስቃሴ በምርጫ ማስፈጸሚያነት የምትሰጥ ሳንቲም እየለቅሙ መኖር እጅግ ወራዳና ሀገር አዋራጭ የፖለቲካ ስብዕና ሁሉ ዳኝ የሚረጋገጥበትና ለሁሉም ለሁሉም ዜጋ የምትበጅ ዲሞክራሲያዊት ሀገር ሆነ የምትሆንበት የሰላም አማራጭ መንገድ ሁሉ ተዘግቶ አደጋ ሰላባ የሆነው መከረኛው ሕዝብ በተለይ ደግሞ የአማራው ማህበረሰብ በልጆቹ በፋኖ እየተካሄደ ያለውን ተጋልቦ ደግፎ መናሳቱ እየታወቀ ጦርነት ሰላምን ያመጣል የሚል እጅግ ደምሳሳ ጅምላ የሆነ የትርክት ድርጅት ተደራጅነት ፖለቲካ ወለዱን መከራና ወደር ከሚያራዝሙ ጎጂ ባህሪያትና ድርጊቶች መካከል ዋና ዋናውን መሆናቸውን ለማስተባበል መሞከር ራስን ማታለል ነው የሚሆነው። እርግጥ ነው በዚህ አይነቱ የሰው ልጅ ባህሪና ተግባር የአስቀያሚነትና የአደገኝነት ደረጃ እንደ ጊዜውና እንደ ሁኔታው ቢለያይም፣ በሰው ልጅ ማህበራዊ መስተጋቢር ታሪክ የነበረ አሁን ያለና ወደፊትም የሚኖር እንጂ በፍጹምነት ኢን አብሶሉት ተርምስ የሚቆጣጠሩት ጉዳይ አልነበረም አሁንም አይደለም። ወደፊትም አይሆንን ማድረግ የሚቻለው ከቁጥጥር ውጪ እንዳይሆን ብቻ ሳይሆን በማህበረሰብ በህዝብና በሀገር ላይ ቆላ ለውተው ተጽዕኖ እንዳያሳድር እንዳያስከትል ማድረግ ነው። ይህን ማድረግ የሚቻለው ደግሞ በመሰረታዊ ዲሞክራሲያዊ አስተሳሰብ፣ እምነት፣ ራዕይ፣ ተልኮ እርህ ዓላማ ግብል ላይ በሚተከል በሚመሰረት ስርዓትና ፖለቲካዊ አስተዳደር ነው ወደኛ ጉዳይ ስንመታ ከሶስት አስር ዓመታት በላይ የመጣንበትና ባስ ብሎ ከዛሬ ሰባት ዓመታት ጀምሮ የምንገኝበት ግዙፉና መሪር ሁኔታ ከረጅሙ የሀገርነታችን ከነ ችግራችን ቢኖር ከኖርንበት የአብሮነት ታሪክ አንጻር ሲታይ ፈጽሞ ማነጻጸር የለውም። ለዚህ አስከፊ ሁኔታ የመጀመሪያውን ኃላፊነትና ተጠያቂነት የሚወድቀው በስልጣን መንበር ላይ በተፈራረቁና በሚፈራረቁ ገዥ ቡድኖች መሆኑ አጠያቂነት ባይኖረውም በውድቀት ምንጭነት ከላይ ለማሳየነት የጠቀስኳቸው አስተሳሰቦችና ድርጊቶች የሚያስከትሉት ኃላፊነትና ተጠያቂነት መሮኑስ እንኳንስ ማስተባበል አሳንሶ ማየት እንኳን የውድቀት እንጂ የመፍትዋ አካል የለውም። እናም የህልውና ዋስትና የሆነው ስርዓተ ዲሞክራሲ እውን መሆን ካለበት ህዝብንም እንደ ህዝብ ያለበትንና የሚኖርበትን ጉለት በአግባቡ የማስተማርና የማደራጀት እንደዚሁም ከዚህ የተቀደሰ ተልዕኮና ዓላማ ጎን ቆሞ የበኩላቸውን ድርሻ ለመወጣቸው አልበቃ ብሎ በቀጥታንም በተዘዋዋሪ የመከራውንና የውርደቱን የፖለቲካ ስርዓት እድሜ የሚያራዝሙ የሞራልና የሥነ ልቡና ቆስ ወገኖች ነውር ነው ከማለት አልፎ በቃችሁ ማለት የግድ ሊለን ይገባል።